በግንቦት መጨረሻ ላይ ቢዋይዲ በመኪኖቹ ላይ እስከ 30% የሚጠጋ የዋጋ ቅናሽ ማድረጉንና 22 መኪኖቹ ላይ ዋጋ መቀነሱን ዘግቤላችሁ ነበር። ዛሬ ደግሞ የቢዋይዲ ኤክስኪዩቲቭ እና ትላልቅ ስልጣን ላይ ያሉ ሰዎች ወጥተው መግለጫ እየሰጡ ይገኛሉ። የቢዋይዲ ዋና አመራር የቻይና ኢቪ የዋጋ ጦርነት ዘላቂ እንዳልሆነና ኩባንያው ለምን ዋጋ እንደቀነሰ አብራርታለች። እሱን የማካፍል ላችሁ ይሆናል። ሰላም የተከበራችሁ የቻናል ቤተሰቦች፣ ሰዎች እንደምን ሰነበታችሁ። እኔ ኢንጂነር ጎሳ ነኝ። እንደተለመደው ተለመደው ዛሬም ስለ መኪኖች ልናወራና ልናውጋ እዚህ ተገናኝተናል። በፍቅር ነው የምጠይቃችሁ። ይህንም ፕሮግራም ስትከታተሉ ከእናንተ የሚጠበቀው ነገር ላይክ፣ ሰብስክራይብ ማድረግ ብቻ ነው። በፍቅር ነው የምጠይቃችሁ። በቢዋይዲ ከፍተኛ ስራ አስፈጻሚ የቻይና ኤሌክትሪክ ተሽከርካሪ ወይም ኢቪ የዋጋ ጦርነት ዘላቂ እንዳልሆነና ኩባንያው በቅርቡ የዋጋ ቅናሽ ያደረገውን ምክንያት አብራርቷል ዘላቂ አይደለም ይህ በጣም ጽንፍ ከባድ ውድድር ነው የቢዋይዲ ስራ አስፈጻሚ የተናገሩት ነው ስቴላሊ ትባላለች። ከብሉምበርግ ኒውስ ጋርም ውይይት አድርጋለች። በዘገባው የተረዳሁትን መሰረታዊ ነገር አካፍላችኋለሁ። ምክንያቱም በኢትዮጵያ በብዛት መኪና በቢዋይዲ ስር የሚጠቃልሉ ብዙ ብራንዶች ስላሉ በአጠቃላይ ይህንን ነገር መስማታችሁ ለእናንተ አስፈላጊ ነው። የቢዋይዲ ተፎካካሪዎች ሁልጊዜ ኩባንያውን ይኮርጃሉ እና ትላልቅ ሞዴሎችን በዝቅተኛ ዋጋ እየሸጡም ይገኛሉ ብላለች። እቺ ሊ የተባለች የቢዋይዲ አመራር መትረፍ አለብህ፣ ይህ ግን ጤናም አይደለም ስትልም ተናግራለች። ይህንን ሞዴል ዛሬ ያስጀምረናል እና ከሁለት ወራት በኋላ ተፎካካሪዎቻችን ትልቅ ነገር ከ10000 እስከ 20000 RMB ርካሽ ሆነ ተመሳሳይ ሞዴል ለገበያ ይዘው መጥተዋል ስትል ተናግራለች። ይህም የቢዋይዲ ዋና አመራር ሌሎችን የካር ብራንዶች እየወቀሰች ትገኛለች። ነገር ግን በግንቦት ወር መጨረሻ ላይ ቢዋይዲ እስከ 22 ሞዴሎች ላይ የዋጋ ቅናሽ ማድረጉ የሚታወስ ነው። ለዛውም ቅናሽ እስከ 34 በመቶ ከፍ ያለ የዋጋ ቅናሽ ነው። ስለዚህ በዋነኛነት ተወቃሽ ከሆነም ቢዋይዲ ተወቃሽ ነው። እንደዚህ አይነቱ ጠባጫሪ ስትራቴጂ በዋነኛነት በቢዋይዲ ከፍተኛ ሽያጭ ኢላማዎች የተነሳ ነው። ኩባንያው በ2025 5.5 ሚሊዮን ተሽከርካሪዎችን ለመሸጥ በማለም ብዙ ጥረቶችን እያደረገ ይገኛል። የ30 በመቶ እድገትም እያሳየ ነው። ቢዋይዲ በሚያቀዳቸው ዕቅዶች ከዓመት ዓመት ብዙ መኪኖችን የመሸጥ እቅዶችን ያያዘ ይገኛል። ሆኖም የቢዋይዲ የችርቻሮ ሽያጭ በዚህ ዓመት የመጀመሪያዎቹ አራት ወራት በአመት 15 በመቶ ብቻ ማድረጉንና ይህንን ግምገማ ማየቱን በዚህም ምክንያት ብዙ ቅናሾችን እንዳደረገ ተናግሯል። በግንቦት 24 ባደረገው የምርምር ማስታወሻ ገልጿል። ስለዚህ ቢዋይዲ በአመት ውስጥ 5.5 ሚሊዮን መኪና ሸጣሉ ብሎ በአራት ወር ውስጥ በጣም 15 ፐርሰንት የምታክለውን ብቻ በመሸጡ ግቡን የማሳከት ነገሩ በጣም ዝቅተኛ እንደሆነ በመገምገም ነው የዋጋ ቅናሽ ያደረግኩት እያለ የሚገኘው። እነ ቼሪ ሊፒፕ ሞተርስና አይኤም ሞተርስ ጨምሮ በርካታ አውቶሞቢሎች በመቀጠል ተመሳሳይ እርምጃዎችን አውርደዋል። በተለይም ቼሪ በጣም በርካሽ መኪኖችን መሸጥ ጨምረዋል። ምክንያቱም እሱም በዓመት ውስጥ ይሄን ያህል መኪና የመሸጥ እቅድ አለኝ ብሎ ማቀዱ አይቀርም። ነገር ግን የመኪና ሽያጮች በጣም እያነሱ በመምጣታቸው ብዙ ነገሮች ተወሳስበዋል። የዋጋ ቅናሾችም ከትርፍ ህዳጋቸው በታችም እንዲገባ ተደርጓል። በሜይ 31 የቻይና መኪና አምራሾች ማህበር በቻይና ውስጥ ያለው የዋጋ ጦርነት እንዲቆም የሚጠይቅ መግለጫ አውጥቷል። ይህም ያልተረጋጋ የዋጋ ጦርነት ጤናማ ያልሆነ ውድድርን እንደሚያባብስና የድርጅት ትርፍ ህዳጎችን የበለጠ እንደሚጨምቁ ወይም እንደሚያሳንሱ ተናግሯል። ይህም ነገር በጣም ብዙ ትናንሽ የመኪና አምራቾችን በቻይና ውስጥ የሚገኙትን በጣም እንደሚጎዳም ይታወቃል ማለት ነው። ትናንትና እንደዘገብኩላችሁም ደግሞ የቢዋይዲ ሆነ የተለያዩ የካር ብራንዶች እንደዚህ ያሉ የዋጋ ቀናሾችን እንዲተዉ የሚያስችል ከፍተኛ እንግዲህ መመሪያ ከወደ መንግስትም እየተሰማ ነው። ለአቅራቢዎችም የሚከፍሉት ዋጋ በስልሳ ቀን ውስጥ እንዲጠናቀቅ መንግስት ወስኖባቸዋል። ምናልባትም ይሄ ውሳኔ በስልሳ ቀን ውስጥ ከአቅራቢዎች ሲወሰዱትን እቃ በስልሳ ቀን ውስጥ እንዲመልሱ ከተገደዱ ምናልባትም አብዛኞቹ የካር ብራንዶች ሊፈርሱ ይችላሉ። ምናልባትም የምናውቃቸው የተለያዩ ብራንዶች በአቅራቢዎቹ ውስጥ ባለው እዳ እንግዲህ ተዘፍቀው ያንን መክፈል አቅቷቸው ሲንደፋድፉ የምናያቸው ካር ብራንዶች በጣም ብዙ አሉ። ስለዚህ ይህ ሲጨመርባቸው ከፍተኛ የመውደቅ ፕሮባቢሊቲ ይደረግባቸዋል እና ኒዮም ጭምር እንደዚህ አይነት ስጋት እንዳለባቸው ነው እየተነገረ የሚገኙ። ምክንያቱም አብዛኛው እዳ ነው ያላቸው አሴት ማለት ነው። ስለዚህ ለአቅራቢዎች በ60 ቀን ውስጥ ክፈሉ ቢባሉ መክፈል የማይችሉ በጣም ብዙ ካር ብራንዶች ሊወርቁ ይችላሉ። ከዚህ በፊትም እንደነገርኳችሁ አሁን ላይ ያሉት የካር ብራንዶች መቶ ናቸው ቻይና ውስጥ። ስለዚህ እነዚህ መቶ ካር ብራንዶች ምናልባትም ከጊዜ በኋላ ሀምሳዎቹ እስከ ሀያ ሰላሳ ድረስ ሊወርቁ ይችላሉ ተብሎ ይታሰባል። አሁን ላይ ባለው የዋጋ ጦርነት ግን የሚወርቁ በጣም ብዙዎች እንዳሉ ምንም ጥርጥር የለውም፣ በእኔ እንግዲህ እይታ ማለት ነው። ከብሉምበርግ ጋር ባደረገው ቃለምልልስ እንግዲህ የቢዋይዲ ዋና እንግዲህ ስራ አስፈጻሚዎች በተለይ በአውሮፓ ገበያ ላይ በማተኮር ከቻይና ውጭ ከፍተኛ መዋለ ንዋይ ማፍሰስ ለመቀጠል ማቀዳቸውን እንግዲህ ተናግረዋል ማለት ነው። ቢዋይዲ በሚቀጥሉት ጥቂት ዓመታት በአውሮፓ እስከ 20 ቢሊዮን ዶላር ኢንቨስት ለማድረግም እንደሚጠብቅ ወይም እንደሚፈልግ ተናግሯል ለማለት ነው። በሊ በተጨማሪም ቢዋይዲ ሊ እንደተናገረችው ቢይዲ በአሁኑ ጊዜ ከአውሮፓውያን አውቶሞቢሎች ጋር በመተባበር ሰራ የመስራት እቅድ እንደሌለው ተናግራለች። ይህ ስትራቴጂ እንደ ኤክስፒንግ ሊፕ ሞተር ባሉ የሀገር ውስጥ ተፎካካሪዎችም ሁሉ እየተገበረ ነው ስትልም ወቅሳለች። ስለዚህ ይህ ጉዳይ በዋናነት የሚጎዳው ማንን ነው? ዋጋ ቢቀንስ ምን ችግር አለው ብትሉ ከፍተኛ ጉዳት ነው። እንግዲህ በተለይ ምናልባትም ጉዳቱ ቀጥተኛ ሁኔታ በቀጥተኛ ሁኔታ ቢዋይዲ ላያጠቃ ይችላል። ቢዋይዲ የተወሰነ ሰርቫይቭ አድርጎ ሊቀጥል ይችላል። ምክንያቱም ትልቅ ካምፓኒ ስለሆነ ማለት ነው። በዚሁ ከቀጠለ ግን በአመታት ውስጥ አደጋ ውሱ ላይም ተመልሶ መምጣቱ አይቀርም። ግን አሁን ላይ ያለው አደጋ ማለይ ነው ካላች ትናንሽ የሚባሉ የካር ብራንዶች አሉ። እኛም የምናውቃቸው በሀገር ውስጥም የሚገኙ ሌሎች ካር ብራንዶች አሉ። እነዚያ ካር ብራንዶች አደጋ ውስጥ ይገባሉ ማለት ነው። ቢዋይዲ የራሱን ሴልስ ከፍ ለማድረግ ብሎ የቀነሰው ቅናሽ እነ ቼሪ እንዲከተሉት እነ ሊፕ ሞተርስ ፒንግ እንዲሁም ሻዎሚ ኒዮ፣ ሌሎችም ካር ብራንዶች እንዲከተሉት አድርጎ የዋጋ ጦርነቱን አስጀምሮት አሁን ላይ እንግዲህ ምንቅርቅር ወዳለ ሁኔታ ከቶታል ማለት ነው። ብዙ ሰዎችም ቢዋይዲን ገዝተዋል በጣም በርካሽ ማለት ነው። እንዲሁም ቼሪም ቅናሽ አድርገዋል። ቼሪም እንደውም በቅርብ ቀን ልክ ቢዋይዲ ሲገልን የሚተካ ከ35 እስከ 45 ሬንጅ ያለው ሌላ መኪና ሰርተዋል። ስለዚህ ሁለቱን ተፎካካሪዎች በደንብ መያዝ ከባድ ሆነዋል ማለት ነው። ስለዚህ አሁን ላይ በዚህ ወር የሚወጣውን የፓሴንጀር ኒው ኢነርጂ ቬሂክሎችን ኢንሳይት እንግዲህ ከተመለከትኩ በኋላ ደግሞ ሌላ ዝግጅት አዘጋጅላቸዋለሁ። ለዛሬ አመሰግናለሁ። ቻው።